አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የኢትዮቤ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ጋቱልሳላም አልሀምዱሊላ። ቅድም ወይና ጠጅ መጅለስ እዥ የላችሁ መጥቼ ነበር። አስራ ሁለት ካሬ፣ አሁን ደግሞ አስራ አንድ ካሬ። ይሄ ወደ ሀርቡ ከተማ የሚላክ ነው። በጣም ያምራል። እንግዲህ እናንተም እዘዙ ላችኋለሁ። ውድ ደንበኞች እንግዲህ በጣም ያምራል። በወንድ በጣውላ ነው ዶቃ ከለር ነው እንደምታዩት፣ በጣም ብራን የሆነ እቃ ነው ማለት ነው። እንግዲህ ውድ ደንበኞቼ እዚህ ጋር ገና ሰዓት አልደረሰለኝም ና ገና መስታወት እየተቆረጠ ነው። ቴብሉ መስታወት ገና አልተደረገበትም። ኢንሻ አላህ መስታወት ይደረግበታል። ያው ቪዲዮ ስለ ቸኮልኩ ነው መኪና ቁሟልና ነው ሊጫል መስታወት አልተቆረጠም፣ ገና እየተቆረጠ ነው። እንግዲህ በጣም ያምራል። ምንጣፉ ማች አድርገዋል። ተቆራጭ ምንጣፍ ነው። እንግዲህ ውድ ቤተሰቦቼ እዘዙ። እንግዲህ ኢንሻ አላህ የምገኘው ኢትዮጵያ ውስጥ አረፋ ገበያ ማዕከል እገኛለሁ። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ ኢንሻአላ እንደገና ደግሞ በኦንላይን ማዘዝ የምትፈልጉ ማዘዝ ትችላላችሁ ስልክ ቁጥር 0931619096 በዚህ ታገኙኛላችሁ እንግዲህ በኢሞ ቴሌግራም ዋትስአፕ አስመርጣችኋለሁ የተለያየ ከለር ዲዛይን ማንኛውንም ከለር እና ዲዛይን አስመርጣችኋለሁ ማለት ነው ኢንሻአላ የወይባ መሞቂያ ማቴሪያል ሙሉ ማቴሪያሉንም አቀርባለሁኝ እንግዲህ ኢትዮጵያ ውስጥ እንግዲህ የተማገር እልክላችኋለሁ ብያችኋለሁ። እንግዲህ ውደ ኢትዮጵያ ቤተሰቦች እናንተ ደግሞ ቪዲዮ ላይክ እያደረጋችሁ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ቪዲዮ እንዲደርሳችሁ ከጎኔ የሆኑ አበረታት እንላቸዋለን እንሻአላ እንግዲህ ባላህ ፍቃድ፣ እንግዲህ እናንተ ከጎኔ የሆናችሁ እንግዲህ እዚህ ደርሻለሁ ማለት ነው። እንሻአላ ደግሞ ለወደፊትም ደግሞ የበለጠ ደረጃ እንደምደርስ ተስፋ አለኝ። እንግዲህ ከጎኔ ከሆናችሁ ላይክ ላይክ አድርጉልኝ። እንሻአላ ቻናሉን ያሳድጉ። የተለያየ መጋረጃ የምትፈልጉ ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው፣ መሆኖ ትራስ ልብስ ጭምር ይህ እንግዲህ በጣም ያምራል እንግዲህ በዶቃ ነው። ለአረፋም ማዘዝ የምትፈልጉ ማዘዝ ትችላላችሁ። ለሰርግም ለቤተሰብ ሃዲያ የማንኛውንም ማዘዝ ትችላላችሁ ማለት ነው። ውዴቱ ቤተሰቦች የተለያዩ አቀርብላችኋለሁ ብያቸኋለሁ። እንደነገርኳችሁ እንግዲህ ላይክ ላይክ አርጉላችኋለሁኝ። ለዛሬ ያስኩት ቪዲዮ እንግዲህ ይህን ይመስላል። ኢንሻአላህ በኋላ ደግሞ ከተወሰነ ደቂቃዎች በኋላ ድጋፍ ሰራላችኋለሁ። በጣም የሚያምር ድጋፍ ማለት ነው። ልሰናበታችሁ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።